የእውነት የእውነት ከቡታጅራ የተሰማው የአባት ሐዘኔታ የአባት መልእክት እጅግ ልብ ይነካል። አሁን ላይ ለመጨረሻ ጊዜ ለአብርሽና ሩታ የተናገሩት ከባድ ማስጠንቀቂያም ብዙዎችን አስደንግጧል። በዝርዝር በውስጥ መረጃዎቹ ተልኮልኛል። ጋሽዬ ከባድ ማስጠንቀቂያን ሩታንም አብርሽንም ተናግረዋቸዋል። ሁሉንም እናሰማችኋለን። ሰላም ውድ የሀገሬ ልጆች አብርሽና ሩታ ኦዲየንስ የሆናችሁ ሁለቱ በተጣሉበት ሰሞን አብራችሁ ለተ ጨነቃችሁ ቅን የሀገሬ ልጆች፣ ሰው ሲጣላ አብራችሁ የምትጨነቁ ሰው ሲፋቀር አብራችሁ የምትደሰቱ ቅን የሀገሬ ልጆች፣ ቅን ኦዲየንሶች በያላችሁበት ፈጣሪ አምላክ ጤናችሁን ይስጣችሁ፣ ጉልበታችሁን የምትሰሩበትን ሁሉ ይባርክላችሁ፣ የምታገኙትን ገንዘብ ሁሉ ፈጣሪ አምላክ ይባርክላችሁ። በተለይ በስደት ያላችሁ እህት ወንድሞቼ፣ ለእኔም ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑኝ የእውነት በአክብሮት ነው የምጠይቃችሁ። ቪዲዮንም ላይክ በማድረግ ጀምሩት ጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። አብርሽና ሩታ እንግዲህ አንድ ሁለት አንድ ሁለት ሲባባሉ እስከ መለያየት ደርሰዋል። በሁኔታው ቤተሰብ ጋሽዬ ከሚኖሩበት ቡታ ጅራ እነዚህን ልጆች ለማስማማት ብለው ወደ አዲስ አበባ ድረስ መጥተዋል። ግን ሩታ በአሁኑ የቆረጠች ይመስላል። ሩታ እንደ በፊቱ እሺ ብላ ጋሽዬንም ምክራቸውን፣ ቁጣቸውን ተቀብላ ልትታረቅ አልቻለችም። ይህ ነገር እጅግ ከባድ ነው። እጅግም ስሜት ይነካል። አብርሽ በሁኔታው ሁሉ ከቀን ወደ ቀን በብስጭት በተለያዩ መጎዳቶች ራሱን እስከ መሳት ሆስፒታል እስከ መሄድ የሚያሳይ ቪዲዮች ሲለቀቁ ተመልክተናል። አብርሽ ያለበት ነገር እጅግ አስደንጋጭ ሆኖ አግኝተነዋል። ሩታም ከሌላ ሰው ጋር ወደ ሚዲያ መምጣቷ ብዙዎችን አስቆጥቷል። ለምንድ ነው ይቺ ልጅ ብዙ ነገር እማታመዛዝነው? ለምንድ ነው ትዳርንስ እንደ ቀልድ የምታየው? ብዙ ፈተና ሊያጋጥም ይችላል። እሱም ማስተካከል ሲገባት፣ እንዴት እሷም እልተጋብታ ከሌላ ሰው ጋር ትመጣለች በማለት ብዙዎች ሲናገሯ ተመልክተናል። ያለው ነገር እውነት እጅግ አሳዛኝም ነው እጅግም የሚያበሳጭ ነው። እና ታዲያ ከሰሞኑ በነበረው ሂደት አብርሽ ሆስፒታል ገብቶ በነበረበት ቅጽበት እጅግ የሚያሳዛኝ ሁኔታ ውስጥ እንደሚገኝ ብዙዎቻችን አይተናል። ብዙዎችም በኮሜንት አረ፣ ፈጣሪ አምላክ ይማርህ፣ እንደዚህ አትጎዳ ወንድማችን ሲሉ ብዙዎች መልእክት አስተላልፈዋል። ከዚህ ጋር በተያዘ ታዲያ ወላጅ አባቱ እንደዛ የሚወዱት እንደዛ የሚሳሱለት ጋሽዬ ምን ብለው ይሆን እየተባለም ብዙዎች የሳቸውን መረጃ የእሳቸውን መልእክት ለማስማት ብዙዎች በጉጉት ላይ ይገኛሉ። ታዲያ ጋሽዬ ወሳኝ የተባለ ነጥብ እዛ አካባቢ ላሉ ሰዎች መረጃን አድርሰዋል። ጋሽዬ ያሉት እንዲህ ነው። እኔ ሁሉም የሚለቀቀው ነገር ይደርሰኛል፣ ሁሉንም የሚሰሩትን ቪዲዮም እመለከታለሁ። እንኳን እነሱ አይደለም የሚለቁት፣ በእነሱ ዙሪያ ሌሎች ሰዎች የሚሰሩት ቪዲዮ ራሱ ይደርሱኛል። እኔ አብርሽ ያለበት ሁኔታ እጅግ አስጨንቆኛል ብለው እንግዲህ በጣም በምሬት ሆነው ስላለበት ሁኔታ ተናግረዋል ማለት ነው ጋሽዬ አያይዘውም ምንድን ነው እየያዙ ያሉት እየሰሩ ያሉት ስራ ምንድን ነው? ልጅ ሆስፒታል እስከ መድረስ ምንድን ነው የማይወስ ብለው በጣም በሁኔታው ተደናግጠዋል ማለት ነው። በቀጥታ ይሄንን ቪዲዮ ሲያዩ ከሚኖሩበት ቡታጅራ ወደ አዲስ አበባ ሊመጡ ነበረ በይሄንን ቪዲዮ በተለቀቀበት ቅጽበት። ይሁን እንጂ አብርሽ ስልክ አንስቶ እባክህ አባቴ በሁለተኛ ጊዜ ደግመ ወደ አዲስ አበባ አትምጣ አትልፋ ብሎ እንግዲህ አባትየውን አጽናንቶ እንዳስቀረውም ነው መረጃው የተሰማው ማለት ነው ጋሽዬ እንግዲህ እንደምናስታውሰው ከአስራ አምስት ቀን በፊት ሲል የያዙትን ስራ ትተው ያላቸውን ፕሮግራም ሁሉንም ትተው አብርሽና ሩታን ለማስማማት ከሚኖሩበት ቡታጅራ አዲስ አበባ ድረስ መጥተው ነበረ አብርሽን ተከትለው። ይሁን እንጂ የሩታንም ሲለምኑ እሺ ልትል አልቻለችም። ያው አከብራቸዋለሁ የአብርሽን አባት ጋሽዬን እወዳቸዋለሁ። ግን አሁን በሚነግሩኝ ነገር መስማማት አልችልም። ለራሴ ጊዜ እፈልጋለሁ። አሁን አልታረቅም ብላ ጋሽዬንም እምቢ ብላ ነበር። ታዲያ እንግዲህ ይህንን ከሰሙ በኋላ ጋሽዬ ወደሚኖሩበት ቡታጅራ ተመልሰው ነበር። ታዲያ እንግዲህ አስራ አምስት ቀን ባልሞላ ጊዜ ውስጥ ደግሞ የአብርሽን ሁኔታ ሲያዩ በጣም ባሉበት ሁኔታ ተደናግጠው፣ እንደውም ወደ ማታ ነው ቪዲዮን ያዩት እሳቸው በሌሊት ሁሉ መንገድ ጀምረው ሊመጡ ነበረ። ይሁን እንጂ አብርሽ ጋር ተደጋጋሚ ደውለው በመጨረሻ አብርሽ አንስቶ እባክህ አባቴ፣ አትጨነቅ፣ አትስጋ፣ እኔ ሁሉም ነገር ስተካከላለሁኝ ብሎ እንግዲህ ቃል ገብቶ እንዲቀሩ ወደ አዲስ አበባም እንዳይመጡ እንዳረጋቸውም መረጃውን ሰምተናል ማለት ነው። እንግዲህ ጋሽዬ ከዛ በኋላ ነው ከባባድ መልእክትን የተናገሩት ማለት ነው። ሩታስ ቢሆን ለምንድን ነው በዚህ በዚህን ያህል ደረጃ እንዲጎዳ የምትፈቅደው? ለምን እስከ ሌላ ሰው ጋር እየመጣች ታበሳጨዋለች? ለምንድን ነው እንደዚህ ስም የሚሆነው? እኔ አብርሽንም ነው የምቆጣው፣ እሷንም ነው የምቆጣው። ሁለቱም ለእኔ እኩል ልጆቼ ናቸው ብሎ ነው እንግዲህ ጋሽዬ ማስጠንቀቂያም መልእክትም ያስተላለፉት ማለት ነው። በተለይ ጋሽዬ እንግዲህ ብዙዎቻችን እንደምናውቀው ምንም ምክራቸው ጠብ ማይል በተለይ የማያዳሉ ናቸው። በባለፈው ሰሞን አብርሽ ብዙ ነገር አድርጎ ስለነበር ከነጺ ጋርም ብቻን አታግኛት እያለችው ሩታ ብቻውን ሄዶ አግኝቷት ከእሷ ጋር የተለያዩ ቪዲዮችም ተቀርጾ ስለነበር በሱ ሁኔታ ጋሽዬ ተናደው፣ ሩታ እኮ ብዙ ችላሃለች፣ ብዙ ነገር ታግሳለች። ለምንድነው አንተ በማይሆን ነገር ይቺ ልጅ የምታስቀይመው? ብለው ብዙ ብዙ ነገሮችን እንግዲህ ልጃቸውን አብርሽን ሲቆጡ ተመልክተናል፣ ለሩታ እየደገፉ እንግዲህ አያችሁ ምን አይነት አባት እንደሆኑ። ልጄ አብርሽ ነው ብለው ለአብርሽ አልደገፉም፣ አብርሽን ነው ሲወቅሱ ሲናገሩ የነበረው። ታዲያ እንግዲህ እነዛ ነገር ደግሞ አልፈው አብርሽ ጥፋተኝነቱ ተሰምቶት ይቅርታ እየጠየቀ ባለበት ሰዓት፣ ወደ ራሱ በተመለሰበት ሰዓት ሩታ ደግሞ ወደ ሌላ ተመልሳ ከሌላ ሰው ጋር ገጥማ ቪዲዮ መልቀቋ እንግዲህ ጋሽዬም ትንሽ እንዳሳዘናቸው ነው መልክቱ የደረሰ ማለት ነው። እኔ ፈለገችውን ወቀሳ ትንገረኝ፣ እኔ ልጄን እቆጣዋለሁ። ልጄ ብዙ ነገር ይሰማኛል፣ ልጄ ብዙ ነገር ይታዘዘኛል። ለምንድን ነው ግን ትዳራቸው መሀል ጭራሽ ክፍተት የሚፈጥር ነገር እኔ እሱን እየተቆጣሁ ባለበት ሰዓት ለምንድ ነው እሷስ ሌላ ሰው ይዛ መታ ሚዲያ ላይ ልጁ እንግዲህ ራሱን እስከ መሳት ሆስፒታል እስከ መግባት እንዲደርስ የሆነው ብለው እንግዲህ በሩታም አሁን ትንሽ አዘን ብለዋል በተለይ አዲስ ሰው ይዛ ከመጣች በኋላ ስለዚህ እኔ ሁለቱንም ነው ከባድ ማስጠንቀቂያ መስጠት የምፈልገው ይሄን ነገራቸውን ካላቆሙ ከባድ ውሳኔንም አስተላልፋለሁ ነው ያሉት እንግዲህ ውሳኔያቸው ምን ሊሆን እንደሚችል በጣም ማወቅ ብዙዎቻችን ጓጉተናል ገንጋሽ እያሉት ምንድነው አሁን በቀጥታ ለሩታም ስልክ ደውላል ያለው ከዚህ ልጅ ጋር ቪዲዮ የምትሰራው ነገር እስከምን ድረስ እንደሆነም እጠይቃለሁ ብለው ነው ጋሽዬ። እንግዲህ ለዛ ላለ ሰው የተናገሩት ማለት ነው። በተለይ ይሄ አዲስ ይዛ የመጣችው ሰው አብርሽን እንደዚህ ጤናውን እስኪያናጋ የሚደርስ ሰው ከሆነ ልጄም እንዲጎዳ አልፈልግም። ቀጣ ያሉ ውሳኔዎችን አብረን የምንመለከት ይሆናል ነው ያሉት። ምናልባት እንግዲህ ምን አይነት ውሳኔ ላይ ሊደርሱ እንዳሰቡ ለማወቅ ከብዶናል። ግን አሁን ሩታንም በጣም ሊቆጡ ስልክም ደውለው ሊያነጋግሯት እንደሆነ ነው መረጃው የተሰማው ማለት ነው። በሌላ በኩል ግን ለልጃቸው በጣም እንደሚራሩ እኔ ልጄ ልቆጣው ልገስ ጸው እንጂ በምንም አይነት ነገር ወድቆ ላየው አልፈልግም። በተለይ ደግሞ ሆስፒታል ኩምትር ብሎ ማንም ወገን እንደሌለው እዛ ሆስፒታሉ ሲገኝ የእውነት በጣም ለእኔ ከባድ ነበር ብለው ነው እንግዲህ መልእክታቸውን ያስተላለፉት ማለት ነው። እውነት ነው፣ ይሄ ነገር ግን በጣም ከባድ ነው። እንኳን አባት አይደሉም እኛ አውዲየንሶች ራሱ አብርሽ ያለበት ነገር ተባብሶ ሆስፒታል ገብቶ እንደዛ ሜዲኬሽኖች ሲሰጡት ዶክተሮች ከበውት እሱን እንዲነቃ ለማድረግ ሲሯሯጡ ስንመለከት የእውነት በጣም ነው የደነገጥ ነው። አስቡት በደና ሆኖ እሷን ሲለማመጥ እሷን ይቅርታ ሲጠይቅ ነበር ከሰሞኑ ስንመለከት የነበረው። እነዛ ሁሉ ነገሮች እንግዲህ ተስፋ አስቆርጠውት በአንዴ ተስፋ ቆርጦ ራሱን እስከ መሳት ደርሶ እንግዲህ በሰው መኪና አፍሰውት ሄደው ሆስፒታል በዛች አልጋ ላይ ስንመለከተው በጣም ብዙዎችን ያስደነገጠው እንኳን አባት እናት ቀርብ ቤተሰቦቹ አይደሉም ኦዲየንስ ራሱ ብዙ ሰው ደንግጧል። ኮሜንቶቹን እስቲ ዞር ብላችሁ በደንብ አይታችሁት ከሆነ አብርሽዬ፣ አይዞር አብርሽዬ፣ በቃ ብዙ ሰው በአብርሽ ስራ ከነፂ ጋር በነበረው ብዙ ሰው ተናዶ ነበር ግን አሁን ደግሞ ሆስፒታል ሆኖ እንደዚህ ሲመለከት ብዙ ሰው በቃ አብርሻ ይዞን አብርሻ ይዞን እያለ ነው መልእክት ሲያስተላልፉ የነበረው። ተመልከቱ። ደግሞ እንግዲህ አባቱ ሲሆን ደግሞ ምን አይነት ስሜት ሊሰማቸው እንደሚችል ስለዚህ እንግዲህ ለሁሉም ጥሩ ነገር እንዲያመጣ የእውነት እኛም ከልብ እንመኛለን። ለዛሬ ይዘንላችሁ የመጣነው መረጃዎቻችን ይህን ይመስሉ ነበረ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም